አንተ ናፍቀዋል፣ እኔን ሰልችተዋል። ስለዚህ እኔ ሸፈን እንደምቁት እሺ። ሰይፉ ሸፈን የሆነ ጡጦ መሰል ለመልክተኛው ግን አቀባበል። ሙሉ ስምህ ስነ ጊዮርጊስ እሸቱ ነው። የባህር ዳር ልጅ ነው፣ የባህር ዳር ልጅ ኳስ ተጫዋችም ነው ነበርኩ አሁን አቆ አሁን የገባኝ ይሄ መቆም የሌለበት እንደውም ኳሱ ላይ ነበር መጠንከር የነበረብህ ይሄ ተጫንቅቆ ማደስ ትችል ነበር መርዳት ትችል ነበር ውስጡ ላይ ብዙ ነገሮች አሉ አይደል አለ አንዳንድ ነገሮች እንደዚህ አይገለጹም በደንብ በአንዳንድ ምክንያቶች ነው ያቆምኩት ያቆምከው ተሰብረህ ነው አይደል ምክንያቱም እዛ ፎቶ ላይ እንደማያውቁ እንዲያቆ ረስነ ጊዮርጊስ ኔት በጣም ደሚ የአርሰናል ተጫዋቾች ደቃቅ አይደሉ እንደ ከአንተ ስንት ቁጥር ላይ ነው? ዝም ብዬ ተክለ ሰውነትን ሳየው አማካኝ ወይም ደግሞ አጥቂ፣ ጓንት ለብሶ አጥቂ ያለ እኔ ኮ በርዶ ጓንት ያረክን የመሰለኝ ነ ስንት ዓመት ተጫወጥ ይህንን አሁን ዓመተ ምሕረት ቀናቶች ምናምን ላይ አሁንም ስናገር ሰው ምናልባት ግምት ውስጥ እንዳያስገባ የሆነ ነገር ዝም ብዬ ከዚህ እስከዚህ እያልኩ ነው ማወር ብቻ። ግን አብዛኛውን እድሜ ያለቀው በኳስ በኳስ ነው። ሁለት ዓመት፣ ሶስት ዓመት ገደማ ያቆምኩት ትልቅ ደረጃ ላይ በኳስ ኳስ ተሰጦ ትልቅ ደረጃ ላይ የደረስከው። ለማን ክለብ ነው? ባህር ዳር ከነማ። ባህር ዳር ከነማ በረኛ ነበር፣ ፕሪሚየር ሊግም ማስገብተናል። እዛው ፕሪሚየር ሊግም ተጫውቻለሁ። ቆይ አሁን መልክተኛው እንደሆን ሰው ያውቅ ነበረ? በረኛ እያለ ማንም አያውቅም። ማንንም እንደው ሰዎች ጠርጥሮ ግን በተክለሰውነት የጠየቀ የለም። ያው በቅርብ ጓደኞች ምናምን። አሁን አንዳንድ ሰው ድምጼንም ሰምቶ በተደጋጋሚ የሚሰማው ድምጽ ስለሆነ ሰምቶም የሚጠረጥር ሰው አለ እንደዛ እኔ ግን ማወቅ የፈለግኩት አሁን ወደ ደግነት ስራ ውስጥ ሲገባ አንድ ሰው የሆነ ምክንያት ይኖረዋል አይደል? ኳስ ተጫዋች ነ ጥሩ የሚከፈል ይመስለኛል እዚህ ላይ ደህና ተከፋይ፣ መልካም ለመኖር ለሰዎች ለሌሎች ሰዎች ለማሰብ ምንድን ያነሳሳ? ምክንያቱም ታስታውሰዋለ የደግነት ስራ የጀመርክበትን፣ ይሄ ነገር መጀመሪያ አለው ብዬ አላም። እኔ በግል እግዚአብሔር አንዴ አንተን መጠቀሚያ ትሆናለህ ብሎ ካሰበ መብቱ ነው በቃ፣ ያደርጋል። ግን እኔ እናቴ መለኩሴ ነች እና እናቴ ማለት ያው እናቴ እንደዛ ነው የምለው፣ ግን በቁጥር ወይም በስም አያቴ ነች። ለእናትም አባትም የለኝም እሷ ነች ያሳደገችኝ እና በጣም ደግ የምትባል ነች። ከአካባቢው ይሄ የሰንበት ቂጣ ምናምን ጋብግራ ምናምን ለሰው ምሰ ቤት መጠው ምናምን የሚወስዱ አይነት በቃ ታዋቂ ነች ሰፈሩ ላይ አሁ ሰፈሪ እኔ አካባቢ ባህር አካባቢ የምትታወቅ እናት ያለች በደግነቱ። መሰረቱ እሱ ይመስለኛል። ስለዚህ ያው እንዳልከው የእናት ደግነት ስታይ ለተቸገሩ ለመድረስ ያ ደግነት በልጅነታችን እኮ ያየ ነው። ከፋት እያየን ካደግን ያው ከፋት ይጋባል። በደግነቱ ውስጥ ከሆነ ግን እሳቸው ናቸው ፎቶ ላይ የማያቸው ለእናቱ በደንብ ልጅ ፍቅር እየነገርነው ካደገ ጥሩ አፍቃሪ ይሆናል። ደግነት ካየ ደግ ይሆናል። የዛኑ ያህል ደግሞ በተቃራኒው ካሳደግነው ከክፋት ከክፉ ሊሆንም ይችላል። እናንተ የእናተ ደግነት ተጋብቶባል በልጅነት ጀምሮ እንዳልኩ፣ ሳይፉዬ መንገድ ላይ የሆነ ሰው አይተ አታልፍም። ተማሪዎች እነዚህ ውጭ እንትን የሚያደርጉት አሉ የሚመጣው ቤት የሚለምኑት ምንድን ነው አኮፋዳ ይዘው ምናምን። እኛ አካባቢ እንደዛ ነው የሚባለው። እነሱ መጠው ቤት በልተው ምናምን የሚሄዱት መጠው የሚያድሩ እንደዛ ነገር ነው እና እኔ ከእነሱ ጋር ስጫወት ምናምን ነው እንትን ያልኩት። እና ከልጅነትም ጀምሮ እኔ አሁን ስጎርስ ታየኛለህ አይደለ? ቪዲዮ ላይ እሱ ድሮ ያደረኩት ነው። አሁን ሰው ምጸየፈው ምናምን ይመስለዋል። ትጎርሳለህ ከነሱ ስጎርስ ምናምን ሰው አይቶ አትጸየፍም አያመህም ወይ ምናምን ይላሉ። አብሬ የመጣ ነገር ስለሆነ ምንም እንትን አይደለም ለእኔ እና ማዘርን እያየውን ያደግኩት። ክብሩን እግዚአብሔር ይውሰድ። ከእግዚአብሔር ቀጥሎ ግን እናቴ ነች ለዚህ ትልቁን ድርሻ የምትወስደው። አሁን በቲክቶክ በፌስቡክ በማህበራዊ ሚዲያዎች ጥሩ የሚሰሩ እንዳለ ሁሉ መጥፎ ደግሞ የሚሰሩ አሉ። ይሄ የሚጠበቅ ነው። አንተም ባላደራው ጥሩ ከሚሰሩት መሀል ሰዎች በበጎ ስማችሁን ያነሳሉ። ግን ደግሞ አንዳንድ የሚጠይቁት ጥያቄ ለምሳሌ እኔ ጽድቅ መንገድ አለ፣ ቅድም ያየኸው የታመሙ ሰዎችን አቀርባለሁ፣ ባንክ አካውንታቸው ስልካቸውም እዛው ላይ ነው። ስለዚህ ከየትም ቦታ ሆኖ የሚያይ ሰው ለነዛ ሰዎች ገንዘቡን ይሰጣቸዋል። የእናንተን ግን ለየት የሚያደርገው ለእናንተ ገንዘቡ ይገባና ነው የምትሰጡትና ሰዎች ከሚሰጡት ገንዘብ ጋር አካውንታችሁ ውስጥ አብሮ ሰይጣን አይገባም ወይ ከባዱ ነገር እሱ ነው ሳይፍዬ ከሰሞኑም አሁን የሰማኸው ይሄ ኬዝ እኛ የተከሰስንበት ጉዳይ በዚሁ በተመሳሳይ ነው እኔ እንዳልኩ አንድ ተራ መልክተኛ ነኝ ነው የሚለው ፒጂ ላይም ብትገባ የቲክቶክ ወይም ሌላውን ቦታ ብትገባ እንደዛ ነው የሚለው እኔ መልክተኛ ነው ሰው ገንዘብ ይልክልኛል ማድረስ ነው በቃ ሌላ ምንም የሰራሁት እዚህ ሰው ፊት የሚያስቆመኝም የለም። በኋላ እናገረዋለሁ። ዛሬ እዚህ መጥቼ ለምን እንደተቀመጥኩ ምንም የሚያሳበኝ ነገር የለም። የሰው ገንዘብ ሰው በቃ መተላለፍ ፖስታ ቤት ነኝ። ምንድን ነው ሀሳብ ነው ያመነጨሁት ሀሳብ አመጣው፣ እግዚአብሔር ደርቶኝ፣ ግን በዛ መስመር እነዚህ ሁሉ ምስኪኖች መታገዝ ቻሉ። አሁን ምንድነው ያጋጠመው ነገር እኛ እኒያን አባባ አገኘዋቸው። ከዛ ገንዘብ ለአባባ አቀበልኳቸው ወደ ሀያ ሺ ብር አካባቢ። ከዛ በኋላ አባባ እንግዲህ ስልካቸውን አካውንታቸውን አንተ እንዳልከው ፖስት አደረግን አብሮ ያ ገንዘብ። ለምን ያ አካውንትና ስልክ የሚቀመጠው? የኛ ሀያ ሺ ብር የዕለት ጉርስ ነው፣ ምቶ ነው ቢገፋ አንድ ወር ምናምን፣ ከዛ በላይ አያስኬዳቸውም። ታውቀዋለህ፣ አሁን ኑሮውም ምናምን እና የአካውንት ሲቀመጥ ሰው ያይና አስርም አምስትም ሲያደርግ ብዙ ሰዎች ህይወታቸው የተቀየረ አይቻሉ። ሚሊዮን ይገባላቸዋል፣ ገንዘብ በጣም ገብተዋል። እና እኔ አብዛኛውን ሰው ስልክ አልሰጥም፣ የኔን ስልክ አልሰጠም፣ ለመሰለም አልሰጠው አመሰግናለሁ ምናምን ለማለት ብዙ ርቀት ነው የሚሄዱት። አንዴ ማር ልላክል አንዴ ቅቤ ማይሉት ነገር የለም ለአንተ እና እሱን አልፈልገውም እና በቻልኩት መጠን መራቅ ነው የምፈልገው ከነዛ ሰዎች። እንግዲህ ፖስት ሲደረግ በመሀል ባላደረው ነኝ ብሎ በስም ማለት ነው ብሎ አጭበርብሯቸዋል። አይ ቲንክ ባላደረው አይደለም እዚህ ጋር እንዲያዝልኝ እንደዛ ብሎ ያጭበረበራቸው ሰው አለ ከመሀል አባባ። እንግዲህ በዛ መሀል ነው አሁን የተለያየ ሀሳብ ሲያወሩ የነበሩት ምንድን ነው፣ አእምሯቸውም ያው አንዳንዴ ይልክ ገንዘብ ተስፋ ነው። እዚህ ምድር ላይ እንደምታውቀው መገልገያችን እስከሆነ ድረስ ተስፋ ነው አባባ። እኔ ያችን አያሽብር ሰጠዋቸው ትንሽ ተስፋ። ከዛ ደግሞ ሰው ብዙ ብር አስገባላቸው። በጣም ትልቅ ተስፋ ገባክ። ከዛ ያተስፋቸውም አለ ስልካቸው አለ። ያተስፋ መልሶ ደግሞ ሲወሰድ አስሩ እኔ ጥያቄ ታዲያ ቪዲዮ ላይ ያቸዋለሁ አንተ ከጂም እየወጣህ ነው ያገኘሃቸው፣ ከሀያ ሺህ ብር ሰጣቸው፣ ስልካቸውና አድራሻቸውን ተውክ። ከዛ በኋላ ሰውም ገንዘብ አዋጣላቸው። እዛ ላይ እንግዲህ ስልክ ተደውሎ የሆነ ሰው ሰው የሰበሰበላቸውን ገንዘብ ቀማቸው። ይሄ ግን እኮ ከባንክ ቤት በሚወጣ ማስረጃ ወይ ደግሞ በተደውለላቸው ስልክ አይታወቅም? ለምን ኦልሬዲ ወጧል። አሁን እኔ የፋርጌ ፎቶ ምናምን መለጠፍ አልፈልግም። ኦልሬዲ ወጦ እኔ አሁን ስልኬ ላይ አለኝ ፎቶ የልጁ ሰው ኦልሬዲ መረጃውም ሁሉም ነገር አለ ወጧል። ለፖሊስ አታምልክ ወደዛው አሁን ሳይፍ ይ ፕሮግራም ወዳንተ መጣው ምናምን ተሆነ ቀኑ አጠር ነገር አለ እና እንጂ አሁን ቀጥታ እሱን ወደ ህግ አቅርበን ይፋ ይደረጋል። ሚዲያ ላይ መጡ። ምንም የሚያወዛግብ ነገር አልነበረም። ጠርቷል እንዳየኸው፣ እኛም ሁለታችንም ቀርበን ምናምን ሁሉን ነገር ክሊር አድርገናል በቻልነው መጠን። ስለዚህ አሁን በዚህ ተነስቶ ባላደራው በቃኝ ደግነት፣ እኔ የተቸገረ ሰው ማገዜ ምን ተሰማውን፣ እሱ በቃኝ ሲል ም እኔ ሳይ አፋር ነበርኩኝ። ሰዓት እንደ አጋጣሚ በሄድኩበት ቀን ነው። ጠዋት ፖስት አድርግ ያለው መንገድ ላይ እየሄድኩ ማለት ነው። አንድ ጀበሉ ያዘልሽ ፖስት አድርጌ ነው የሄድኩት እና እዛ ገብቼ ኔትወርክ ያስቸግራል። ኔትወርክ ስልክ ስልክ ምናምን ያደዋውላል የሆነ የሆነ በደንብ የማይከፍት ፖስት ለማድረግ የማይመች ራሴ መከላከል በማልችልበት ሁኔታ ነው ፖስት የተደረገው ያ ቪዲዮ እና ጓደኞቼ ደውለው አስረዱ ጉዳዩ ሁሉንም፣ እንደዚህ እንደዚህ ነው እየተባለ እና ለእኔ አባባን አውቃቸዋለሁ፣ እኔ ነኝ የሰራሁላቸው። ከዛ ደግሞ ባላደረው ይላል ድብልቅልቅ ብለዋል ሀሳቡ እና አልተኛውም ያን ሌሊት፣ የምር ልቤ ተሰበረ። ሰፊ ማለት ሁኔታው ግልጽ አይደለም። እኔ እንኳን ሰውናው እንዴት ነው ማስረዳው ራሱ ግራ ገባኝ። እንደ አጋጣሚ ሆኖ ግን አባባን ሲታገዙ ቪዲዮ ነበረኝ ረጅም ቪዲዮ ማለት ነው። ምንድነው ሶስቴ ምናምን አሁን አንዳንዴ ስትቀርጽ መሀል መሀል ላይ የማይገቡቱ ልታወጣ ትችላል። ልክ እንደዚ የቀረስኩት ቪዲዮ አለ። ግን ደስ የሚለው ምንድነው አባባ እኔ መኪናውስጥ ገብተው እስኪወጡ ድረስ አንድም ስልክ ያልሰጡኝ ቦታ ነው ያለው ያ ቪዲዮ ወጣው። እስኪሄዱ ከእኔ መኪና እስኪወጡ ድረስ አልሰጡም። አሁን አባባን ስጠይቃቸው ከመጣሁ በኋላ ስጠይቃቸው ስልክ አልሰጠኝም። ከዛ ምንድነው እሳቸው ይልቅ አንዴ ጀምረውታል፣ ሁኔታው እውነት መምሰል አለበት። ገባክ? የሄዱበት ርቀት ስልክ አልሰጠኝም ካሉ እኔ በምን አገኛቸዋለሁ? በቃ ውሸታም ሊባሉ ነው አባባ። ገባክ? ስለዚህ አሁን እኔ ካገኙኝ በኋላ አንዴ ባላደረውን እሱን ራሱ ቁም ሁሉ እየተባለ እስኪሳቀቅ ድረስ አንዴ ረጅም ነው ጸይም ነው አሉ። ሰምተህ ከሆነ ከዛ በኋላ ደግሞ እሱ ሲመጣ እሱ ደግሞ ትንሽ ከኔ አጠር ይላል፣ ከኔም ቀላ ይላል። አንገናኝም፣ በቃ ፊዚካል ሁለታችን ስንቆም በጣም መለየት የምትችለን አይነት ሰዎች ነን። እሱን እያዩ ነው አሉት አሁ እኔ ሴት ደግሞ አንተነህ አሉኝ እና እንዳልኩ ያቺ ተስፋ ናት። ያቺ ገንዘብ የነጠቁት ተስፋ አባባን ትንሽዬ አእምሯቸው ላይ የሆነ ነገር ሳይፈጥር አይቀ የእኔን ግምት አንዱም እንኳን አልተከላከሉልኝም። ገባ አሉ የሆኑ የሆኑ ሰዎች የቆሙልኝ እዚህ አጋጣሚ እግዚአብሔር ጠበቃ የቆምላቸው በጣም ነው የማመሰግነው። እኔ አንገቴን እሰጣለሁ የሚሉም ሰዎች ነበሩ፣ ግን አብዛኛው ሰው በቃ የደቡብ አይነት ፍርድ ነበረ። በጣም አገራችን ላይ አሁን ምናየው ነገር አብዛኛው ነገር ላይ ሲመጣ ሆ ብለን ፈርዳለን። በኋላ ደግሞ እዛኛውም ትክክል እዚኛውም ትክክል የምንለው ማለት ነው። እና የምር ከፍቶኝ ነበር። የምር እና ይረጋጉ አባቴ እያልኩ ነበር። እንደውም ሳወራቸው የነበረው በጣም በተደጋጋ